ሀድያና ስልጤ ሀገረ ስብከት ለረጅም ወራት በካህናት ማሰልጠኛ ሲሰለጥኑ የቆዩ ከየዞኑ የተውጣጡ መንፈሳዊ አገልጋዮች በዛሬው ዕለት በሀድያና ስልጤ አገረ ስብከት በልዩ ድምቀት ተመረቁ። በዕለቱም ደግሞ የሀድያና ስልጤ አገረ ስብከት ዋና ስራ አስኪያጅ መልአከ ሕይወት ንጉሴ የባወቀው ባወቀው ለተመራቂዎች ባስተላለፉት መልእክት ሂዱ፣ ለዓለም የክርስቶስን ወንጌል ስበኩ ከዚህ በኋላ ከአሁን በፊት ስታገለግሉበት ከነበረው መንፈሳዊ አገልግሎት እጥፍ ድርብ በሆነ መልኩ ህዝበ ክርስቲያኑን አገልግሉ። ከናንተ በርከት ያሉ ትውልዶችን አፍርታችሁ ወደፊት ለቤተ ክርስቲያን ዘብ የሚሆኑ የወንጌል አገልጋዮችን እንደምታፈሩ ባለ ብዙ እምነትነን ያሉ ሲሆን በማጠቃለያም ደግሞ ከየአድባራቱ የተውጣጡ የደብራት አስተዳዳሪዎች ለተመራቂዎች መልእክት ያስተላለፉ ሲሆን በእለቱም ከአንድ እስከ ሶስት ለወጡ እጅግ ከፍተኛ ነጥብ ላስመዘገቡ ተማሪዎች ልዩ የእውቅና ሰርተ ፍኬት እንዲሁም ደግሞ ልዩ ሽልማትን ያገኙ ሲሆን ለእያንዳንዱ ተመራቂዎች ልዩ የአገልግሎት የሚሆን የአገልግሎት የሚሆን ልዩ የአገልጋይነት ልብስ የተሰጣቸው እንዲሁም ደግሞ የምስክር ወረቀት ያገኙ መሆኑን ከስፍራው ደርሰን ያየነው መረጃ ያመለክታል።